ቀዳሚ ትኩረት ሰጥተን የምንነጋገርበት ጉዳይ የሚሆነው ያው የሳምንቱ መጨረሻ የእንግሊዝ ፕሪምየር ሊግ ጨዋታዎች አሉ። ከነዚህ የእንግሊዝ ፕሪምየር ሊግ የሳምንቱ መጨረሻ ጨዋታዎች መካከል አንዱ ማንቸስተር ዩናይትድ ወደ አሸናፊነት የተመለሰበትን ክሪስታል ፓላስን በሜዳው ከአምስት ሙከራዎች በኋላ ያ ማለት ከአምስት ዓመታት በኋላ ለመጀመሪያ ጊዜ ማንቸስተር ዩናይትድ አሸንፎ ሙሉ ሶስት ነጥብ ይዞ የወጣበትን የትላንቱን የዘጠኝ ሰዓት ጨዋታ በተመለከተ አንዳንድ ሐሳቦችን እናንሳ። ማንቸስተር ዩናይትድን በተመለከተ ከዚህ ጨዋታ በፊት የሚሰማን የነበረው ስሜት እና ይህንን ጨዋታ ሁለት ለአንድ በሆነ ውጤት አሸንፎ በደረጃ ሰንጠረዡም እንደገና ወደ ላይ ከፍ ማለት መቻሉን ተከትሎ የሚሰማን ስሜት መካከል ያለው ልዩነት ሰፊ ነው። ይሄ የሰፊ የስሜት ልዩነት ለምን መጣ? ስንል ማንቸስተር ዩናይትድ በኤቨርተን ስለተሸነፈ፣ ያውም የኤቨርተን ተጫዋች በቀይ ካርድ ከሜዳ ወጥቶ ወደ ሰማንያ ደቂቃ አካባቢ ማንቸስተር ዩናይትድ የቁጥር ብልጫ ኖሮት ነገር ግን ያንን ጨዋታ አሸንፎ መውጣት አልቻለም። ጭራሽ ተሸነፈ፣ ያውም በኦልትራፎርድ የሚል ስሜት ስለነበረ ከተጫዋቾቹ ይታይ የነበረው ኮሚትመንት ከተጫዋቾቹ ይታይ የነበረው አጠቃላይ እንቅስቃሴና ጥረት ጎድሏል ብለን ስለምናስብ፣ አሰልጣኝ ሩበን አሞሪም የተጫዋቹን በቀይ ካርድ መውጣት ተከትሎ ሰፊውን ደቂቃ ማንቸስተር ዩናይትድ አጥቅቶ እንዲጫወት አጥቅቶም ጎል እንዲያስቆጥር ጎል አስቆጥሮም እንዲያሸንፍ ማድረግ ሲገባው እንዴት ጨዋታውን በባክስሪ ይጨርሳል መከላከልን የሚያስቀይር ለማጥቃት እድል የሚሰጥ አጋጣሚ ተፈጥሮለት አልነበረም ወይ የሚል አስተያየት ይሰጥ ነበረ። ስለ መኩራራት ስለ መዘናጋት የተሰጡ አስተያየቶችም ነበሩ በቀድሞ የማንቸስተር ዩናይትድ ተጫዋቾች ጭምር። ልክ ነው። እነዚህ እነዚህ ሁሉ ስሜቶች በማንቸስተር ዩናይትድ ቤት ተፈጥሮ የነበረውን የመነቃቃት ስሜት ወደኋላ ጎትተውት ነበረ። ከዛ ይሄ ጨዋታ መጣ። ክሪስታል ፓላስ ከባድ ነው። ክሪስታል ፓላስ አስቸጋሪ ነው። ክሪስታል ፓላስ ለማንቸስተር ዩናይትድ ያለፉት አመታት፣ አስቸጋሪ፣ ፈታኝ፣ መከራ ከሆኑበት ክለቦች መካከል አንዱ ነው። ለዛ ነው ባለፉት አምስት ዓመታት ክሪስታል ፓላስን በሜዳው በራሱ በክሪስታል ፓላስ ሜዳ ማንቸስተር ዩናይትድ አሸንፎት አያውቅም የሚለው አስተያየት ሲሰጥ የሰነበተው። ለዛ ነው ይህንን እውነት ማንቸስተር ዩናይትድ ትላንት ቀይሮታል። የትላንትናውን ጨዋታ አለማሸነፍ ቢሆን ኖሮ አሞሪም ላይ በዚህ ሰዓት የሚሰጡት አስተያየቶች በጎ የመሆን እድላቸው በጣም አነስተኛ ነው፣ በጣም ጠባብ ነው። በጣም በጣም በጣም ከባድ ይሆን ነበረ። ለምን ብንል ሌላ የጨዋታ ሲስተም በሚከተል አሰልጣኝ በሚከተል ቡድን ቢሸነፍ ኖሮ ሲስተሙ ምናምን ልት ትቻለች ያንኑ የንችኒዮ ሲስተም የሚከተል አሰልጣኝ ከጨዋታው በፊት ይሄ ሆኖለት ይሄ ለምን አቃተው እየተባለ በማነጻጸር የሚሰጥ አስተያየት ከነበረ ማንም አይምርሽም ማንም አይራራልሽ። ግን ማንቸስተር ዩናይትድ አሸንፍ ሁለት ለአንድ በሆነ ውጤት ረታ። ከዚህ የማንቸስተር ዩናይትድ የትላንትና ድል ምን በጎ ነገሮችን እንውሰድ ስንል፣ አንድ፣ ይፈጠር የነበረውን የስሜት ጫና አስቀርቷል። ውጪ በጣም ፖዘቲቭ፣ በጣም ትልቅ ነገር ይፈጠር የነበረው የስሜት ጫና በእንደገና ተሸነፍን በቃ አልሆነልንም ይሄ እንዘጭ እምቦጭ እንደሚሉት ፕሮፌሰር መስፍን አይነት ነገር ይሆናል በቃ ይሄ ምንም የመሻሻል ምናምን ጥሩ ይሆናል ምናምን ምናምን የምትይው ነገር በሙሉ ይቀራል ኦል ባድ ፊሊንግስ ነው ማንችስተር ዩናይትድ ደጋፊዎች ዘንድ የሚኖረው ዶርማንት ነበር የሚሆኑት ይሄ ቀዝቃዛ ደብዘዝ ያለ ስለ ኳስ ማውራት ስለ ኳስ እንዲነሳ የማይፈልግ ምናምን ነበር የሚሆኑት ተጫዋቾቹን አደለምልሽ ደጋፊዎቹ ግን። ማንቸስተር ዩናይትድ አሸንፎ ጨዋታውን ሙሉ ሶስት ነጥብ ሲያገኝ እስካሁን የሰበሰባቸው ነጥቦችም ሀያ አንድ ሲደርሱ ጥያቄ ይጠየቅ ነበረ። ጥያቄው ምንድን ነው? ማንቸስተር ዩናይትድን በተመለከተ በኤቨርተን ሲሸነፍ የተሰማን ስሜት እኮ ግን ልክ አይደለም። የተሰማን ስሜት እኮ የማንቸስተር ዩናይትድን በተመለከተ የጨፍገግ ገግ ያለ የማይለወጥ ተስፋ የሚያስቆርጥ አድርገን መውሰድ የለብንም አለና፣ ሲያብራራም ከሰባት ጨዋታዎች ማንችስተር ዩናይትድ በአንዱ ነው የተሸነፈው። ይሄ መልካም አይደለም ወይ ብሎ ሲጠይቅ፣ እውነ ሰብሰብ አድርገች ብታስቢው መልካም እኮ። ከሰባት ጨዋታዎች ሁለቱን አቻወጥቷል፣ ሶስቱን አሸንፏል፣ አንዱን ተሸንፏል፣ ምናምን እያልሽ ነው የምትመጪው። ማ አራት አሸንፏል፣ ሁለት ተሸንፏል ማን ሁለታቻ ወጥቷል አንዳች አንድ ተሸንፎ፣ ይህ ለማንም ቢሆን ቆንጆ ውጤት ነው። ሰባት የተጫውተች፣ አራት ድል፣ ሁለታቻ፣ አንድ ሽንፈት። ጠቅለል ያለውን የማንቸስተር ዩናይትድን ምስል ይስጠን ብት የማንቸስተር ዩናይትድ ያለፉት ሰባት ጨዋታዎች ታሪክ ይህንን ነው የሚመስለው። እንዲሁ ፊት ለፊት ስታየው የኤቨርተን ሽንፈት የፈጠረው ስሜት እኔ ልክ ነው ብዬ ስለማምን ነው። ምክንያቱም ኤቨርተንን እና ማንቸስተር ዩናይትድ ባደረጉት ጨዋታ አንደኛ፣ ያው ማንቸስተር ዩናይትድ የቁጥር ብልጫም ባይኖረው ኤቨርተን ቀይ በቀይ ካርድ ተጫዋችን ባይወጣበትም ኖሮ ያንን ጨዋታ ማሸነፍ ይችላል ተብሎ የሚታመን ነው። በተለይ የነበሩ ተከታታይ ጨዋታዎችን የማንችስተር ዩናይትድ ተከታታይ ጨዋታዎችን ስናይ ሳይሸነፍ የመጣበት አምስት ጨዋታ ምናምን ስለነበረ በየጨዋታዎቹ ላይ ይታይ የነበረው ደግሞ የማንችስተር ዩናይትድ እድገትም ጥሩ ስለነበረ ያሸንፋል ብለን የገመትንበት ነው። አንድ ነው። ሁለተኛ ማንችስተር ዩናይትድ የቁጥር ብልጫ አግኝቷል። ያንን የቁጥር ብልጫ ያገኘው ደግሞ ለረጅም ደቂቃ ነው። እና ሰባ ሰባት ወይ ሰማኒያ ደቂቃ አካባቢ የተጨመሩ ደቂቃዎች አሉ፣ ከሰማኒያ ደቂቃ በላይ ነው። አዎ። ስለዚህ ያንን ሁሉ ደቂቃ የቁጥር ብልጫም አግኝቶ ጨዋታውን አቻም ማድረግም አልቻለም፣ ማሸነፍም አልቻለም። ስለዚህ ከኤቨርተን ጋር የነበረው ጨዋታ በተለየ መንገድ መታየት አለበት። እንዲሁ ቅድም ያልኩት ፊት ለፊት በውጤት መጥቀስ ከሆነ ከሰባት ጨዋታ አንድ ብቻ ብለን ልናልፈው እንችላለን፣ ግን ያ ደግሞ ኤክሰፕሽናል የሆነ ነገር ውስጡ አለው በሚለው ነው። አዎ ፊት ለፊት የሚለው አሁን አንቺ ባልሽው የኤቨርተንን ብቻ ነጥለሽ ከሆነ ኤቨርተንን ጨዋታ የማንቸስተር ዩናይትድ ደጋፊዎች እንዴት ተሸነፍን ብለው አሁን በጠቀስቻቸው ቅድምኔ ባልኳቸው ምክንያቶች ሽንፈቱን ለመቀበል ቢቸገሩ በመሸነፋቸው ቢበሳጩ ትክክል ነው። ፊትለፊት ያልሺው እሱን ከሆነ ነገር ግን እኔ ሰባት ጨዋታ ውስጥ ማንቸስተር ዩናይትድ አንድ ሽንፈት ብቻ ነው ያስተናገደው። ኦቨርኦል ሲታይ የዩናይትድ ነገር ጥሩ እኮ ነው። ተስፋ ወደ መቁረጥና ወደ አይሆነልንም አይነት ስሜት የሚወስድ አይደለም ነው። ይሄንን ፊት ለፊቱን ሲታይ አዎ ስቲ የገባኝ የነበረው እኔ ፐርፎርማንሳቸው እነዚህ ውጤቶችን ሲያስመዘግቡ ደካማ ነው። ፐርፎርማንሱም ይመዘን ፐርፎርማንሱም ይለካ ከሆነ እነዚያም ልኬቶች ላይ ብንሄድ ሊቨርፑልን ነው አንዱ ያሸነፈው፣ ወር ፋይን በጣም ጥሩ ነበሩ። ብራይተንን ነው ሌላ ያሸነፉት፣ አሁንም በጣም ጥሩ ነበሩ። ማንችስተር ዩናይትዶች እንደዚህ ጥሩ የነበሩባቸው ናቸው። ኢቨን ድሮ ያደረጓቸው ቶተናሃም ጨዋታ ላይ ማንችስተር ዩናይትድ ፐርፎርማንሱ መጥፎ የሚባል አልነበረም። ፊት ለፊት ሲትይ በቃ ሰባት ተጫወተ አራት አ አራት ድል አራት አንድ አራት አሸነፈ፣ ምናምን እንደሚባለው አይነት ነገር የእሱ ፊት ለፊቱ ፐርፎርማንሱ፣ ደግሞ ጓዳው ከሆነ ፐርፎርማንሱም ጥሩ ነው ብዬ ልከራከርሽ ነበር። ኤቨርተንን ብቻ ስፔሲፊካሊ ጠቅሰን ከሆነ የምንነጋገረው ግን ልክ ነው። በኤቨርተን ጨዋታ አስር አሸንፎ አስራ አንደኛውም ጨዋታ ቢሆን አስር ዝም ብሎ አሸንፎ አስራ አንደኛውም ጨዋታ ላይ ቢሆን ኤቨርተን ላይ ያጋጠመው ነገር ያጋጠመው ያበሳጫል መሆን አልነበረበትም የሚል አስተያየት የሚያሰጥ ነው። እኔ እየተቃወምኩ ያለሁት ተስፋ መቁረጥን ነው እንጂ ብስጭትን አለለ። ብስጭት የትላንቱም የአርሰናል አቻ ሊያበሳጭ ይችላል። ብስጭት የትላንቱ የአርሰናል አቻ ሊቨርፑ ኤቨርት ማነው ቼልሲን ያንን የመሰለ ልጅ ከይሴዶን የመሰለ ልጅ ወጥቶበት 33ስተኛው ደቂቃ ላይ ከዛ በኋላ አርሰናል ማሸነፍ አለመቻሉ እያልሽ ልትነንት ነው ብትይ ያበሳጫል። ተስፋ ግን ያስቆርጣሉ ያስቆርጣለሁ የኔ የተለየ አስተያየት ነው ያለ እሱም በኋላ እንመለስበታል። ስለዚህ አንዱ የምንወስደው መልካም ነገር ከማንቸስተር ዩናይትድ የትላንትና ድል፣ ማንቸስተር ዩናይትድ ከኤቨርተን ሽንፈት በኋላ ሪአክት አደረገ። ይሄ ጥሩነት ነው። ይሄንን ለአርሰናል ብለነው እናውቃለን፣ ለሲቲ ብለነው እናውቃለን፣ ለሊቨርፑል ብለን እናውቃለን። ለምሳሌ ለአርሰናል በሊቨርፑል በሶቦስ ላይ ጎል አንድ ለዜሮ ከተሸነፈ በኋላ መልሰው መደዳውን ወደ ማሸነፍ ሲመጣ አርሰናል ሽንፈት በኋላ ሊቸገር ይችላል እንዳንል ተሸንፎም ወደ መደድ አሸናፊነት መጥቷል። ማንቸስተር ሲቲም ከሽንፈት በኋላ ወደ አሸናፊነት መመለስ ይችላል ካልን ማንቸስተር ዩናይትድም ከሽንፈት በኋላ ማሸነፍ እንደሚችል ያውም አስቸጋሪ በሚባለው ክለብ ሜዳ ክሪስታል ፓላስ። ለዩናይትድ ብቻ አይደለም አስቸጋሪነቱ፣ ክሪስታል ፓላስ ትልልቅ ለምታያቸው ክለቦች በሙሉ በጣም አስቸጋሪ ነው። እዛ ሄዶ በተለይ የሰከንድ አፉ የማንቸስተር ዩናይትድ ፐርፎርማንስ ይወዝ በጣም አሪፍ ነበረ። ዲድ የሚችሉትን በሙሉ አድርገው ነው ያሸነፉት። ስለዚህ አንዱ ነገር ሪያክት አደረገ ነው ያሽልኝ። ሁለተኛው ነገር ማንቸስተር ዩናይትድ በሜዳው በኦልትራፎርድ ጥሩ ጥሩ ጥሩ ጥሩ ውጤቶችን እያመጣ በመደዳው እያሸነፈ ነገር ግን ደግሞ ማንቸስተር ዩናይትድ ከሜዳው ውጪ በጣም የሚቸገር ቡድን ነው። ይሄ አሞሪም ማስተያየት የሰጠበት ባለሙያዎችም የተናገሩበት ነው። ሆም ፎርም እና አዌ ፎርሙን ስትመለከችው ማንቸስተር ዩናይትድ ከሜዳ ውጪ በሚያደርጋቸው ጨዋታዎች ድል ይዞ መመለስ ላይ ይቸገራል ነው። አልተቸገረም፣ አሸነፈ። ከሜዳ ውጪ ያውም ባለፉት አምስት ዓመታት ይቸገርበት በነበረው ሜዳ ያውም ከመመራት በኋላ ማንቸስተር ዩናይትድ አሸነፈ። ይሄ ሌላ ፖዘቲቭ ነገር ነው ስለ ማንቸስተር ዩናይትድ ሶስተኛው እኔ አሁን ምን ብላችሁ እንደምትናገሩ አላቅም፣ ግን ሴኒላሜንስ ምን ማለት እንደሆነ የበለጠ ያየንበት ጨዋታ ማለት የትላንትናው ጨዋታ ነው። ይሄ ልጅ ማንቸስተር ዩናይትድን ከተቀላቀለበት ጊዜ አንስቶ ማንቸስተር ዩናይትድ ላይ ጎል ገብቶበታል። አዎ ትናንትም እኮ ገብቶበታል። ማንቸስተር ዩናይትድ ሴኒላሜንስን የመጀመሪያ ተሰላፊው ማድረግ ከጀመረበት ጊዜ አንስቶ በበረኛ ስህተት ጎል ገብቶበት አያውቅም። ይሄ ነው ስቴትመንቱ፣ ይሄ ነው ለውጡ። ኦናና እያለ በበረኛ ስህተት ዩናይትድ ዋጋ ከፍሎ ይወጣል። የኦናና ምትክ ሆኖ አልታይ ወደ ሜዳ ሲገባ ማንችስተር ዩናይትድ በበረኛው ስህተት ዋጋ ይከፍላል። ይሄ ሴኔ ላማይንስ በረኛ ሆኖ ማንችስተር ዩናይትድን ከተቀላቀለበት ከተወሰኑ ጨዋታዎች በኋላ የመጀመሪያ ተሰላፊነትን እድል ካገኘ በኋላ ማንቸስተር ዩናይትድ ላሜንስን ያስበላን የሚያስብል ነገር የለውም። ምርጥ የምታያቸው በረኞችም ጎል ይገባባቸዋል። በሊድስ ዩናይትድ ሁለት ጎል ገብቶበታል። የማንቸስተር ሲቲው ግብ ጠባቂ ዶናሩማ፣ የአርሰናሉ ግብ ጠባቂ በክሊንሺት በጣም የሚታወቅ ነው አይደለም? በክሊንሺት የሚታወቀው ልጅ ጎል ገብቶበታል። ጎል አይገባብሽም ማለት አይደለም። የሊቨርፑሉ ግብ ጠባቂ አሊሳን ቤከር ጎል ጎል ይገባብሻልና፣ ይገባብሽም አለም። በመደዳው የተሳሳትሽ ዝም ብለሽ ጎል ታስተናግጃለሽ ወይ ነው ኮንሲድ ታደርጊያለሽ ወይ ነው በአልታይ ጊዜ እንደነበረው በኦናናው ጊዜ እንደነበረው ነው ወይ ነው አይደለም። ትላንት ደግሞ ሂወዝ ብሬቭ ያድን ነበረ። የሚያድናቸው ኳሶች ማንቸስተር ዩናይትድ በተለይ በመጀመሪ 45 ዩናይትድን ባለድል ሆኖ ባለሙሉ ሶስት ነጥብ ሆኖ ከሜዳ እንዲወጣ አግዞታል። ይሄ በጣም ፖዘቲቭ ነገር ነው። በበረኛ ሲንጨረጨሩ መክረም ቀረ ማንቸስተር ዩናይትድ ቤት ብለሽ ለመናገር የሚያስችል ነው። አሴ ሂውማን ቢንግ ሊሰራ ይችላል ስህተት። ግን እስካሁን ድረስ ሬጉላርሊ ያጋጥም የነበረው ዛሬም ተሳሳተ፣ ዛሬም እንደ በቀደሙ እያልን ያውም ደግሞ ኦናና ማልታይም መንታ ስህተቶችን እየሰሩ አንድ አይነት ከዚህኛው ስህተት ያኛው የማይማርበት ነገር እያጋጠመ ማንችስተር ዩናይትድ ዋጋ እየከፈለ የዩናይትድ ደጋፊዎች ቅር እያላቸው ነበር አሁን በዚህ አይነት መንገድ ፔይን የለም ህመም የለም በሚሰሩ የተከላካይ ስህተቶች በተጋጣሚ ቡድን ተጫዋቾች ጉብዝና ማንችስተር ዩናይትድ ላይ ግን ጎል ሊገባ ይችላል አሁንም እየገባ ይህ ትልቅ ነገር ነው ትልቅ ነገር ነው ሌላ የካዚሜሮ ሙሉ ጨዋታ ቀያቀተዋል ምናምን የምትሄደው ሰባኛው ላይ ምናምን እየተቀየረ የሚወጣው ሰባኛው ምናምን አስ ሎንጋስ ካዚሜሮ ዜር የማንቸስተር ዩናይትድ የሚድፊልድ ጉዳይ ኤክስፖዝድ አይደል? እሱን አየን ስንል ለነበረው ነገር አበበ የሚላችሁ ይህንን ነው የተባለ ያህል ነው የተሰማኝ ነው የትናንትና ፋይቲንግ ስፒሪት ወር በጣም ነው ፋይት ሲያደርጉ የነበሩት የማንቸስተር ዩናይትድ ተጫዋቾች። ስ ፖዘቲቭ አሁንም የማን ነው የዚርክ ዚ ጎል ማስቆጠር። ስ ፖዘቲቭ አሁንም የሜሰን ማውንት ጎል ማስቆጠር። እነዚህ እነዚህ ነገሮች በጣም በጣም በጣም ጥሩ ናቸው። ስህተት ግን የለውም አላልኩም፣ አዎ፣ ግን ፖዘቲቭ ናቸው እነዚህ ስፔሻሊ፣ የማውንትም የዚርክ ዚም ጎል ማስቆጠር ግን በጣም ሲጠበቁ ነበር። እንዲሁም ማውንት ራሱ የተናገረው ነገር ሙሉ ጨዋታ ላይ መሰለፍ መቻል በራሱ በጣም ትልቅ በቃ ጥሩ ስሜት እንዲሰማኝ የሚያደርግ ነው። ለረጅም ጊዜ ነው በሙሉ ጨዋታ ላይ የመሰለፍ እድልን ሳያገኝ የቆየው። ስለዚህ ጎል ማስቆጠሩ አንድ ነገር ነው፣ ሁለተኛ ደግሞ በእንዲህ አይነት የጨዋታ ፍላጎት ውስጥ የሚገኝ መሆኑ በቃ አሁን ሁል ጊዜ ሙሉ ዘጠና ደቂቃ መጫወት የሚፈልግ አይነት ተጫዋች እና ለዛም ደግሞ ዴሊቨር የሚያደርግ አይነት እየሆነ እንደመጣ አንድ የታየበት ነው። ፖዘቲቭ ነው። ዚር ጊዜም ከረጅም ጊዜ በኋላ ነው ጎል ያስቆጠረው። ይሄ ጎሉ መደነቅ አለበት። ይሄ በኒር ፖስት አለ ያገባው፣ በዚህኛው ጋር እንዴት ገባለት የምትለው አይነት ነገር ነው። በዛችሁ ጋር ነው ብዙ ጊዜ ከዛ አንግል የሚመታው በተቃራኒው አንዩዋ በዛ በኩል መቶ ነው ደግሞ ገና አስተላለፉን ምናምን ስታይ፣ ዚርክዚ ያለ ሲባል አንዳንድ ተቃውሞዎች ነበሩ። ምክንያቱም ያለፈው ጨዋታ ላይ ዚርክዚ አልተወደደም ነበር፣ ምንም ብዙ ጉድለቶች ነበሩበት። እና ከዛ ወደ ጎል ማስቆጠር መምጣቱ በራሱ በጣም አሪፍ ነገር ነው። በዛ ላይ ሌላ ማቲያስ ኩኛ በሌለበት ነው። በዛም ማነሰም ሼሽኮም በሌለበት ነው። ስለዚህ እነዚህ

ኖሮ አሁን ለምሳሌ መጠቀም የሚችሉበትም እድል ቢኖር ቢፈልጉም የለም የሚለውን ነገር ለማንሳት ነው። ሩበን ሞሪም ቢፈልጉ እንኳን መጠቀም አይችሉም፣ ምክንያቱም ተጎድቷል ተጫዋች። ስለዚህ ትልልቅ ተጫዋቾች ናቸው። አሁን የማቲያስ ኮኛ አለመኖር ማንችስተር ዩናይትድን በደንብ ያጎለዋል አደለ ብለን የምንናገረው፣ ግን እሱ በሌለበትም ጨዋታ ቢሆን በእንደዚህ አይነት የቲም ስፕሪት ደግሞ ይሄ የቲም ስፕሪቱ ላይ የጨዋታ ፍላጎቱ ላይ በጣም አድንቀን ስንናገረው የነበረ ተጫዋች ነው ማቲያስ ኩኛ። ስለዚህ እነዚህ በሌሉበትም ይህንን አይነት ውጤት ማስመዝገቡ ለማንቸስተር ዩናይትድ በጣም አሪፍ ነው ብዬ ነው ማስበው። ስፔሻሊ ከጨዋታው በፊት ሲሰጥ የነበረው አስተያየት እና ክሪስታል ፓላስ በቃ በጣም ማንቸስተር ዩናይትድን በተለየ ሁኔታ ነው የሚያሸንፈው የሚል ብዙ አስተያየት ሲሰጥ ስለነበረ ያንን ሁሉ ይቸገራል፣ ለምን መሰለሽ የሚቸገረው አይነት ግምት የሚሰጠው ማንቸስተር ዩናይትድ ራሱ ያስለመደን ነገር፣ አንድ የመቸገር ከጀመረ በመደዳው ነው የሚቸገረው። ከዛ እንደገና ከመቸገር ለመውጣት ጊዜን ይፈልጋል ማንቸስተር ዩናይትድ የሚል ነገር ነው። አንድ ጥያቄ ልጠይቅሽ፣ በዘንድሮ የውድድር አመት በእንግሊዝ ፕሪሚየር ሊግ ከቆሙ ኳሶች ብዙ ጎል በማስቆጠር አንደኛ ማን? አርሰናል። አርሰናል እና ማንቸስተር ዩናይትድ ሆነዋል። ከትላንት ጀምሮ ይሄ ስትሬንግዝ ነው። አሁን ይሄ ሆኗል ብለን የማናስበው ነገር ማለት ሜሰን ማውንት ከቅጣት ምት ነው ጎል ነው ያገባው። ስለዚህ የአርሰናል ከቆሙ ኳሶች ያገባው ጎል እና ማንቸስተር ዩናይትድ ያገባው ጎል አንድ አይነት ሆናሉ፣ እኩል ሆነ አሉ። ይሄንን ስትሬንግዝ መያዝ አስ ሎንግ አዝ ከክፍቴ ጨዋታ እንቅስቃሴ እድል መፍጠረስ ከቻልሽ ድረስ ይሄም ሌላው ቆንጆ ነገር ነው። ከዛ ውጪ ማንቸስተር ዩናይትድ የሌሎቹን ውጤት መበላሸት አላባክ ነው። አሁን የማንቸስተር ዩናይትድ ስጋቶች እነማን ናቸው? ብቲ እኔ ላይ ያሉት አይደሉም፣ ላይ ያሉት አይደሉም። የማንቸስተር ዩናይትድ ጉዳዮች እኔ የማንቸስተር ዩናይትድም ደጋፊ ይህንን በእኔ መንገድ ቢረዳ በጣም ደስ ይለኛል። እኔ በትክክል የማመነው እንደዛ ስለሆነ ነው። አንድ ሩበን አሞሪም በአርቴታ መጠን በስኳድ የታደል አይደለም ሩበን አሞሪም በአርነስሎት መጠን በጋርዲዮላ መጠን ምናልባትም በነማሬስካ መጠን በስኳድ የታደለ አይደለም። መቀየር የሚፈልጋቸው ነገር ግን መቀየር ስለማይቻል ለጊዜው ይዟቸው ለመዝለቅ የተገደደባቸው ተጫዋቾች እንዳሉ ፊል እናደርጋለን። በዚህ መገደብ ውስጥ ነው ማንቸስተር ዩናይትድ ያለው። ስለዚህ አርሰናልን እንደምንዳኘው ወይም አርሰናልን በተመለከተ እንደምንሰጠው አስተያየት ቼልሲን፣ ሲቲን፣ ሊቨርፑልን በተመለከተ እንደምንሰጠው አስተያየት ስለ ዩናይትድና ስለ አሞሪም አስተያየት መስጠት እንችላለን ይገባናል ብዬ አላምንም። እኔ ሊሚቴሽኖች አሉት በራሱ ግን ከዕለት ዕለት የሚጠበቅበት ሊሰሩ የማይገባቸው ስህተቶች ካሉ፣ እነዛ ላይ አስተያየት አይሰጥም ማለት አይደለም እንደ አርቴታም ባትሆኝ እንደ ጋርዲዮላም እንደ አንስሎትም ባትሆኝ፣ አንድ ሰው አስራ ሶስተኛው ደቂቃ ላይ በቀይ ካርድ ከሜዳ ሲወጣልሽ በባክስሪ እየተጫወትሽ መቀጠልሽን በተመለከተ አስተያየት ሊሰጥብሽ ይችላል። ሂውማን ኤራሮችን ግን ዶርጉ የሚሳሳተውን ስህተት ወይም ደግሞ ዲዮጎ ዳሎ የሚሳሳተውን አይነት ስህተት ግን አዎ ያ ቃል ይረዳል። ግን እነዚህ ልጆች ለመቀየር ማንችስተር ዩናይትድ አሁን አርሰናል እንደሚችለው ሲቲ እንደሚችለው ቼልሲ እንደሚችለው አይችልም። ይህንን ከግምት ውስጥ አስገባለሁ። አንድ ሁለት የማንቸስተር ዩናይትድ ታርጌት በዘንድሮ የውድድር ዓመት በዚህ ስብስብ እና በዚህ አቅም የፕሪሚየር ሊጉን ዋንጫ ማንሳት አደለም። የማንቸስተር ዩናይትድ ዋናው ታርጌት በዘንድሮ የውድድር ዓመት ወደ አውሮፓ የውድድር መድረክ መመለስ ነው። ወደ አውሮፓ የውድድር መድረክ ለመመለስ በጣም ርቀው ሊሄዱ ዌል ኢኩዊፕድ ናቸው የምትያቸዋላል፣ በደንብ ታጥቀዋል የምትያቸው ክለቦች አሉ። የማንቸስተር ዩናይትድ ጉዳይ እነሱ አይደሉ ከቻለ ሀይድ ማለት አይደል። ግን የማንቸስተር ዩናይትድ ጉዳይ እዚህ ቶፕ ፎር አካባቢ ቶፕ ፋይቭ አካባቢ አለ እዛ እንትን የሚሉ የሚያንዣበቡ እነሱ ጋራ ነው ማንቸስተር ዩናይትድ ጉዳዩ። ይሄ ማለት እነ ቶተናሃም ሲሸነፉ፣ ዩናይትድ በማሸነፍ ከእነሱ ጋር ያለውን ነጥብ ልዩነት እያራቀም እነ ብራይተን እና ስቶንቪላ የሆነ ነገር የሚሆኑ ከሆነ እነ ሰንደርላን ይሄ ቦታ የኛ ነው ማለት ነው። ያለበት ማንቸስተር ዩናይትድ ለጊዜው ማንቸስተር ዩናይትድ ታርጌት ማድረግ ያለበት በቶፕ ፎር አካባቢ መገምኘት አለብኝ፣ መሰንበት አለብኝ፣ በተለይ አራውንድ ክሪስመስ። ይሄንን ለማሳካት የሚያስችል ውጤት ነው ትላንትና ያመጣው። ለምን ሀያ አንድ ነጥብ አለው እና ከቼልሲ በሶስት ነጥብ ብቻ ነው የሚያንሰው። በጣም የምናደንቀው ነው አርላውን ቼልሲ ከአስቶን ቪላ በሶስት ነጥብ ነው የሚያንሰው። ከብራይተን በአንድ ነጥብ ብቻ ነው የሚያንሰው። እነዚህ አሁን የጠቀስኩ ሶስተኛና አራተኛ፣ አምስተኛ ያለው ስለዚህ ዩናይትድ ኢዝ ዘር እዛ ነው ያለው። ማንቸስተር ዩናይትድ በምናወጣቸው አቃቂሮችም እንዳሉ ሆነው ዩናይትድ ስቲል እዛ አካባቢ ነው ያለው። ይሄ ማለምን ማለት ነው። ማንቸስተር ዩናይትድ በፍላጎቱ ዙሪያ፣ ፍላጎቱ አካባቢ ነው ያለው። ከፍላጎቱ ሩቅ አይደለም። ቅድም መነሻችን ላይ ያነሳነውን ከሰባት ጨዋታ በአንድ ነው የተሸነፈው። ይህንን እንዲለወጥ እንዲሻሻል ተስፋ አድርገሽ ፊንገር ክሮስድ ብለሽ የምትጠብቂው ማንቸስተር ዩናይትድ ከሰባት አንዴ ሲሸነፍ ተስፋ ከቆረች ትክክላል። የሚያበሳጭ ነገር የለውም። መሆን የለበትም የሚባል ነገር የለውም እያልኩ ግን አይደል። ስለዚህ ማንቸስተር ዩናይትድ ከፍላጎቱ ሩቅ አይደል ከፍላጎቱ ሩቅ አይደለም። ልክ ነው። እዛው አካባቢ ላይ ግን፣ ይህንን ፍላጎቱን ለማሳካት ግን መሰንበት ደግሞ አለበት። በተለይ ከዚህ በፊት የሆኑ ስህተቶችም ማስወገድ አለበት። ስናያቸው የነበሩ ስህተቶች በጣም በጣም መቀረፍ አለባቸው። እስካሁን ድረስ የሚቆጭ ኮ ውጤቶች ተመዝግበዋል። ብዙ የማንቸስተር ናይትድ ደጋፊዎች የሚያነሷቸው ለምሳሌ ከኖቲንጋም ፎረስት ጋር የነበረው ጨዋታ ማንቸስተር ናይትድ ሁለተኛ አይደለ ሆኖ ያንን ጨዋታ ቢያሸንፍ ኖሮ ሁለተኛ የሆን ነበር የሚለው በደረጃ ሰንጠረዡ ላይ እየወጣ ከዛ በኋላ እንደገና ወደታች የሚመለስበት እድል የተፈጠረበት አጋጣሚ አለ። ግን አንድ ማንቸስተር ዩናይትድን ይረዳዋል ብዬ የማስበው ከዚህ በኋላ ቀጥሎ የሚመጡት ጨዋታዎች ለማንቸስተር ዩናይትድ ብዙ ከባድ ላይሆኑ ይችላሉ ብዬ ነው የማስበው። እና አልስማማም ገና እዛው አካባቢ ላይ ለመቆየት ለምሳሌ አሁን ቀጥሎ የሚጫወተው ከዌስትሃም ጋር ነው። መጀመሪያ ከዌስትሃም፣ ከዛ በኋላ ከወልቭስ አሁን ወልቭስ ይከብደዋል ለማንቸስተር ነት አይ እኔ ለማንቸስተር ዩናይትድ ቀላል የሚባል ጌም እንዳለ ማሰብ ትክክል አይ፣ ወልቭስ አሁን ዘንድሮ በጣም በጣም በጣም በጣም ደካማ፣ ከአስቶን ቪላ ጋር ያደረጉትን ጨዋታ አይተሻል ትላንት። አስቶን ቪላ አንድ ለዜሮ ነው ያሸንፈ። የወልቭስ ፐርፎርማንስ ወስ እየተሻሻለ እየተሻሻለ እየመጣ ካልሆነ በስተቀረ ግን ተሸንፏል። እስካሁን ድረስ ከአስራ ሦስት ጨዋታ ሁለት ነጥብ ብቻ ነው ያለው። ልክ ነው እዛ ቴብሉ ላይ ደካማ ግን እኔ በዛ ላይደም አሁን ዩናይትድ ባለፈው ጋሪ ኔቨል የተናገረውን ነገር አሞሪምና ረዳቶቹ በደንብ ሊሰሩበት የሚገባው ነገር ለመዘናጋት ለመኩራራት፣ እገሌ እኮ ነው ብሎ ለማሰብ ሊፈቀድለት አይገባም ማንችስ ዩናይትድ። አዎ ግን ከተጠቀመበት እነዚህ ጥሩ አጋጣሚዎች ናቸው ብዬ ነው እኔ ደግሞ ማስበው። መዘናጋት የለበት ቀላል ተጋጣሚ የለም ነው ምለው። ግን እኔ ደግሞ የዌስትሃምንም ሆነ የዎልቭስን ወቅታዊ ሁኔታ ይዘናጋበት ማለት አይደለም፣ ግን ሶስት ነጥብ ለማግኘት ግን የራሱን ትልቅ ጥረት ካደረገ ማሳካት የሚችላቸው ናቸው። ያን ያክል ከክሪስታል ፓላስ ይልቅ ዌስታም ይቀላል፣ ከክሪስታል ፓላስ ይልቅ ወልቭስ ይቀላል፣ ምናምን እያልን ይችላል። እሱን ነው የምን። ጥያቄ እኮ ነው እንጂ የመዘናጋት ነገር እንደዚህ እሱ ባልለት ኖሮ ያሳይ ሱማ ልክ ነው፣ እሱ ልክ ነው። ከነዚህ ከሁለት ጨዋታዎች በኋላ ግን የሚመጡት ጨዋታዎች ደግሞ ለማንቸስተር ዩናይትድ የበለጠ ከባድ ሊሆኑ ይችላሉ። ለምሳሌ ከበርንመዝ፣ ከዛ በኋላ ካስቶን ቬላ፣ ከዛ ከኒውካስትል ነው። ከዛ ወልብስን ድጋሚ ያገኛል ማለት ነው እና ይሄ ለማንቸስተር ዩናይትድ ስፔሻ ሶስቱ ተከታትለው የሚመጡት ጨዋታዎች ከበርንመዝ፣ ካስቶን ቬላ ና ከኒውካስትል ጋር የሚያደርጋቸው ጨዋታዎች ከባድ ሊሆኑ ይችላሉ። ማንችስተር ዩናይትድ በከባድ ጨዋታ ላይ ብዙ ጊዜ በጣም አዎ የተሻለ ነገር ያሳያል። በጣም የተሻለ ነገር ያሳያል። ግን ደግሞ እነዚያ በከባድ ጨዋታዎች ላይ የተሻለ ነገር ስለሚያስ አድቫንቴጁን ደግሞ ቀድሞ በቀላሎቹ ጨዋታዎች ላይ የበለጠ ማሳየትና መጠቀም አለበት ይህንን ካደረገ ግን አንተ እንዳልከው ቅድም አምስተኛ አራተኛ አካባቢ ስድስተኛ አካባቢ ላይ የመቆየቱን ነገር የበለጠ አሳማኝ እያደረገው ይሄዳል ብዬ ነው እኔ ማለት ነው አሁን ያልሻቸው በንመዛ ስቶን ቪላ እና ኒውካስል ኒውካስል ነው የሚከብደው በጣም የሚከብደው ኒውካስል ነው ግን እነዚህ አይነት ጨዋታዎች ላይ ዩናይትድ ሁሌም ብሬቭ ሆኖ ወይም እንትን ሆኖ ነው የሚመጣው፣ ልበ ሙሉ ሆኖ ምናምን የመቅረብ አቅም አል ነው። ግን ግድ የለም አሁን አንድ ባንድ ይሁን። ከነዚህ አሁን ካጠቀሻቸው ክለቦች ጋር መንገድ ከጀመርና አይቀር ከዌስትሃም ዩናይትድ ጋራ በሜዳው ነው፣ ከወልቭስ ጋራ አዌ ነው፣ ከዛ ከበንመዝ በሜዳው ነው፣ ከአስቶን ቪላ አዌ ነው፣ ከኒውካስልም ሆም ነው፣ ከወልቭስም ሆም ነው። ብቻ ዞሮ ዞሮ ይሄ አራውንድ ክሪስማስ አካባቢ በቶፎራ ዙሪያ ካንጃ በበ ዩናይትድ የጥሩ የሞራል ስንቅ የሆነዋል ነው። ትላንት በታየው ነገር በተለይ አሁን ምች የተሰመረበት በሁለተኛው አርባ አምስት በታየው ነገር ደስተኛ አለመሆን አይቻልም። ዩናይትድ በፍላጎቱ አካባቢ ነው ያለው ብለን እንዝጋው። በጣም አሪፍ